ግንቦታ 192017 አድማች ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎችን ይዤ ቀርብ ያለው። በቅድሚያም አረስተ ዜናዎቹን በማስቀደም ጀምራለሁ። እስክንድር ነጋ ከወንድሞቹ የአፋ ባሃ ሴንትራል ኮማንድ አባላት ጋር ንግግር ማድረጉን ተከትሎ የአፋ ህድ የውጭ ክንፍ መሪ ፈላጭ ቆራጭ የሆኑት ሰዎች እስክንድር ነጋ ላይ ጥርስ መንከሳቸው ተሰምተዋል። ይህ አፋ ድርጅት ሰብሳቢ የሚለው ስም እስክንድር ነጋ ቢኖረው እሱን ለስም አስቀምጠው ፈላጭ ቆራጮቹ ሌሎች መሆናቸውም ተሰምቷል። እነዚህ ፈላጭ ቆራጮችም እስክንድር ነጋን በአንድ ገበሬ ቤት የቁም እስረኛ እንዲሆን ማድረጋቸውን እንዲሁም የድርጅቱን ሰብሳቢ ቦታውን ነጥቀው ለኮሎኔል ፈንታውን ሙሃቤ ሊሰጡ መሆናቸውም ተነግረዋል። ዝርዝር መረጃ ይዘናል፣ እናስደምጣችኋለን። በሌላ በኩል ኤርትራ ጦሯን ወደ ኢትዮጵያ ድንበር ማስጠጋቷ ተሰምቷል። ኤርትራ ለአብይ አህመድ ማስደንበሪያ የሚሆን ዘንድ የአየር ላይ የጦር ጀት ትርኢት ማሳየታቸውም ተመልክቷል። በሌላ በኩል አብይ አህመድ በአውሮፓም እየዞሮ የመሳሪያ ድጋፍ እየጠየቁ መሆናቸውም ተሰምተዋል። በሁለቱ ሀገራት መካከል ፍጥጫው ቀጥሏል። ዝርዝሩን ይዘናል እናስደምጣችኋለን። በአማራ ክልል የጦር ግንባር መረጃዎቻችን የአማራ ፋኖ ብሔራዊ ኃይል በድል መንበሽበሹም ተሰምቷል። በወሎ በጎንደር በሸዋና በጎጃም የፋኖ ኃይሎች የአገዛዙን ጦር ድባቅ መተውታል። የአገዛዙ ጦር መሪዎች ያሸለቡበት ከከባድ እስከ ቀላል መሳሪያዎች በፋኖ እጅ የገባበት የአገዛዙ ጦር ስፍር ቁጥር የሌለው ሰራዊቱ የተደመሰሰበት ከባድ ውጊያ ተደርጓል። በእያንዳንዱ የጦር ግንባሮች የተደረገውን የውጊያ መረጃዎች ይዘናል እናስደምጣችኋለን። በሌላ በኩል የሱዳን ጦር የኢትዮጵያ ድንበር ጥሰው ገብተው አምስት ኢትዮጵያውያን ገድለው ሰባት ማቁሰላቸውን ተሰምተዋል። በዚህ ጉዳይም ዝርዝር ይዘናል። ሰላም ጤና ይስጥልኝ፣ አርማሽ ተመልካቾች እንደምንቆያችሁ፣ ከላይ በአርዕስተ ዜና መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማች ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖች እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረግኩት ጉዳይ አልፋለሁ። የደቡብ ሱዳን ታጣቂዎች የኢትዮጵያ ድንበር ጥሰው አምስት ኢትዮጵያውያን ሲገድሉ፣ ሰባት ታቆሰሉ። የደቡብ ሱዳን የሙርሌ ጎሳ ታጣቂዎች ወደ ኢትዮጵያ ጋምቤላ ክልል አዋሳኝ ዞን ዲማ ወረዳ ተሻግረው በአንድ የህዝብ ማመላለሻ አውቶብስ ላይ ትናንት በፈጸሙት ጥቃት ሹፌሩንና ሁለት ተማሪዎችን ጨምሮ አምስት ሰዎችን እንደገደሉ የክልሉ ፖሊስ ኮሚሽን አስታወቀም። በጥቃቱ በሌሎች ሰባት ሰዎች ላይም ከባድ እና ቀላል ማክሰል ጉዳት እንዳደረሱባቸው ኮሚሽኑ ገልጧል። ይህ ህዝብ በማመላለሻው አውቶቤስ ጥቃቱ የተሰነዘረበት 39 ሰዎችን አሳፍሮ ከዲሞ ወረዳም ወደ ጋምቤላ ከተማ በመጓዝ ላይ ሳለ ነበርም ተብለዋል። አውቶቤሱ ውስጥ የነበሩም አንድ የክልል ሚሊሻም አባል ከታጣቂዎቹ ጋር ባደረገው የተኩስ ልውውጥ አንድ የሞርሌ ታጣቂ መግደሉንም ኮሚሽኑ ጠቅሷል። ይህ በእንዲህ እንዳለ የኤርትራ ሰራዊት ወደ ኢትዮጵያ ድንበር መጠጋቱ ተነገረም። የኤርትራ አየር ኃይልም ለአብይ አህመድ መልእክት ይሆን ዘንድ ትርኢት ማሳየቱም ተነግሯል። አብይ አህመድም በአውሮፓ እየዞረም ድረሱልኝ እያሉ ይገኛሉ። አብይ አህመድ ቀጠናውን ወደ ለይ የለቀው ስለማስገባት ተጣድፈዋል። የኤርትራና የኢትዮጵያ መንግስት በግልጽ የቃላት ጦርነት ውስጥ ገብተዋል። ኢትዮጵያ አልተረጋጋችም። በውስጥ ጦርነት መከላከያ ሰራዊቱ ተገዝግዟል። አሁን ላይ የኢትዮጵያውያን ወጣቶች ወታደር መሆን አይፈልጉም። ምክንያቱም ደግሞ የሀገሪቷ ገዢዎች ህዝቡን እየበሉትና እያራቆቱት ወደ ድህነት መቀመቀም እየወሰዱ ስለሆነ ነው በትግራይ ጦርነት ሀገርህን ጠብቅ ተከላከል ብለው ከማገዱት በኋላ ደቡብ አፍሪካ ሄደው ተደራድረው መከላከያውን ሀሞቱን እንዲፈስ አድርገውታል አሁን ላይ መከላከያ ወኔ የሌለው ሆኖም ግራ ገብቶታል አብይ አህመድ ከፑል ቤት ከአረቄ ቤትና ከጫት ቤት ሰብስበው ያመጧቸውን ወጣቶች ነው ከኤርትራ መንግስት ጋር ለማፋለም እየተዘጋጁ ያሉት ቅዳሜ ዕለት ምክትል ኢታማዦር ሾም ተቀደሰም ኢትዮጵያ የቀይ ባህር ተዋሳኝ ሀገር ትሆናለች ወደብ ማግኘታችን የማይቀር ነው ሲሉ መዛታቸውም ይታወሳል። አበባው ታደሰ ይህንን ሲሉ በኦሮሚያና በአማራ ክልል ጦራቸውን አስገብተው እየተዋጉ መሆናቸውንም መገንዘብ ያስፈልጋል። ቅዳሜ ዕለት እንዲሁ የኤርትራው ፕሬዚዳንት ኢሳያስ አፈወርቄ የኢትዮጵያን መሪዎች እስከ ዶቃ ማሰሪያቸው ድረስ ነው የነገራቸው። ኢሳያስ አፈወርቄም እንዲህ አሉ። ወደብ እናገኛለን የሚሉት የኢትዮጵያ መሪዎች ሌሎች ሀገራትን ጋብዘው የገዛ ሀገራቸውን ህዝብ የሚያስጨርሱ ጨካኞች ናቸው። የኦሮሞማው መንግስት በህዝቡም ተጠልቷል። የኢትዮጵያ ህዝብም ለለውጥ እየተዘጋጀ ነው። የኦሮሞማው ስርዓት ጦር መሳሪያም እየገዛም እያከማቸው ነው ሲሉ የኢትዮጵያ መሪዎችን አውጠልጥለዋል። አብይ አህመድ ወደ ፈረንሳይ ተጉዘው የጦር መሳሪያ ልመና ላይ ናቸው። እንደሚያገኙም ይጠበቃል። ልመናው ይሳካልኛል ብለዋልና እንደ ወትሮ ባይሆንም ይሳካላቸዋል። ሰውየ ዶላር ለማግኘት ሀገርን እየቆረሱም እየሸጡ ነው። የደብረ ዘይት ከተማን ለአረብ ኤምሬት ነገስታት ግማሹን መሸጣቸው ይታወሳል። ለገሃር አካባቢም እንዲሁ ለአረብ ኤምሬት ተሸጠዋል። መርካቶም የጊዜ ጉዳይ ነው እንጂ መሸጡም የማይቀር ነው። የመርካቶ ነጋዴዎችም እየተማረሩም ይገኛሉም። ግብር ያለቅጡም ይጣልባቸዋል። በደንቦች ይዘረፋሉ። በተደጋጋሚ የእሳት ቀጠሎም እየተከሰተም ሸቀጦቻቸው እየወደሙም ነው ነጋዴው መሮት እንዲጠፋ ነው የተፈለገው። ይሄ ካልተሳካ ቀጣይ ልክ እንደ ፒያሳናም እንደ ካዛንቺስ መፍረሱም የማይቀር ነው። ገበያው ቆሽሿል፣ ፈርሶ ስራ የሚል አጀንዳ ይዞ መምጣቱም የማይቀር ነው። ኢትዮጵያ እየተቆረሰች አልቃለች። ጅቡቲ የኢትዮጵያ መሬት በአፋር በኩል ለመውሰድ ቆምጣለች። በኢትዮጵያ ድንበር አዋሳኝም በድሮን ጅቡቲ አራት አፋሮችን መግደሏም የሚታወስ ነው። ኤርትራ የኢትዮጵያን ሰፊውን መሬት ይዛም እያስተዳደረች ነው። ደቡብ ሱዳን ታጣቂዎችና መንግስት በጋምቤላና በደቡብ ምዕራብ ኢትዮጵያ የማዕድን መሬቶችን ይዘው ወርቅ እያወጡም ነው። ብሎም ወረዳዎችን ስም ቀይረው እያስተዳደሩ ነው። ከሰሞኑ በቤኒሻንጉል ጉምዝ ክልል 16 ንጹሐንም ተገድለዋል። በኢትዮጵያ በሰላም ወጥቶ መግባት ከባድ ሆኗል። የኢትዮጵያ መንግስት ዜጎቹን በድሮን እየጨፈጨፈና ወደ ድህነት እየከተተም ቀጥሏል። ይባስ ብሎ ከጎረቤት ሀገራት ጋር ጦርነት ለመክፈት ዳርዳርም እያለ ነው። ህዝብ መቼ ይሆን የጥይት ድምፅ መስማት የሚያቆም የሚለውም የረጅም ጊዜ ጥያቄ ነው። ምናልባት አብይ አህመድ ወደዚህ ጦርነት የሚገቡ ከሆነ አብይ አህመድ የደሃ ልጅ ካስጨረሱ በኋላ ወደቡንም ኢትዮጵያ ሳታገኝ ከኤርትራ ጋር የሰላም ስምምነት እንደሚፈርመውም ሳይታለም የተፈታ ነው። ከሶማሊያ ጋር በቱርክ ያደረጉትን ማስታወስም ያስፈልጋል። ከሶማሌላንድ ጋር በአዲስ አበባ የወደብ ስምምነት ተፈራረምን በሚል ከሶማሊያ ጋር የቃላት ጦርነት ውስጥ ገብተው ነበር። ሱልጣን ወቅትም ዓለም አብይ አህመድን አውግዟቸው ነበር። ከዚያም በቱርክ ከሶማሊያ መሪዎች ጋር ተፈራረሙ። ወደ ባገኘን ተብሎ ሲጨፈር እንዳልነበረም የብልጽግና ካድሬን አዋረዱት። ኢትዮጵያ ሀፍረት ውስጥ ገባች፣ ሀፍረትም ተከናነበች። እግዚአብሔር ይመስገን። ወደ ባገኘን ሲሎም በማህበራዊ ሚዲያቸው እያሰራጩት ጠቅላይ ሚኒስትሮን ልጥፋቸውን ወዲያውንም አነሱት። አሁንም ወጣቱን ካስጨረሱ በኋላ ደቡብ አፍሪካ ወይም ቱርክ አሊያም ኬንያ ሄደው ኤርትራ ጋር እንደሚፈራረሙ ሳይታለም የተፈታ ህልም ነው። የአብይ አገዛዝ የኢትዮጵያን ሕዝብ ይንቃል። ሰሞኑን ዮናታን በተባለ የቤተ መንግስቱ ሎሌ በኩል ጥቁር ጉንዳኖችም ተብለናል። ከትላንት ወዲያ ደግሞ አዳነች አቤቤም የኢትዮጵያ ሕዝብ አልቃሽ ነው ብለዋል። ከፒያሳም እብዶችን አጸዳንም ተብሏል። አብይ አህመድ ራሳቸው የኢትዮጵያ ሕዝብ ሾርት ሚሞሪ ነው፣ ሸለፈታም የኢትዮጵያ ሕዝብ ጉንዳን ነውም ብለዋል። እንግዲህ እንዲህ የሚሳደቡትን ሕዝብ ህዝብ ሙትልኝ ናናውጣ ተዋጋልኝ እያሉት ነው። ኤርትራ አየር ኃይሏን ትላንት ትርኢት ሲያሳዩ ውለዋል። የኢትዮጵያ በተለያየ ብልጽግናው ሚዲያዎች ያዙኝ ልቀቁኝ ሲሎም ውለዋል። እንዴት የኤርትራ መንግስት እኛ ላይ ይዝታል ሲሎም ተሰምተዋል። አሁን ፍጥጫው እንደቀጠለ ነው። በቀጣይ ምን ይከሰት ይሆን? አብረን እናየዋለን። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የግንባር መረጃዎች አልፋለሁ። ሰበር ዜና በዋግምራ ዞን ሰቆጣ ዙሪያ ወረዳ በተደረገ ድንገተኛ ማጥቃት ሐሙሴት ከተማ ሰፍሮ የነበረው የብልጽግና ሚሊሻ ኃይል ሙሉ በሙሉ ተደመሰሰ። ይህ አማራ ፋኖ ብሔራዊ ኃይል አፋ ባሃ ወሎ ቤተ አማራም ላስታሳምነው ኮር በአርበኛ ጣሶ የሚመራው ኃይል ከበደ ክፍለ ጦር አባላትና የወረዳዊ ፋኖ ሲቪል አስተዳደር ወደ ሰቆጣ ከተማ በሚወስዱ ሁለት አቅጣጫዎች ላይ ድንገተኛ ማጥቃት አድርገዋል። የመጀመሪያው በሐሙሴት ሰቆጣም አቅጣጫ 35 ኪሎ ሜትር የምትገኘው ሐሙሴት ከተማ ላይ ላይ ሰፍሮ የነበረው የብልጽግና ምአት ዋይለብስ የሚሊሻ ላይ በጠዋቱ በተደረገ ድንገተኛ ማጥቃት የብልጽግና ኃይል ብትንትን ወጥቶ የሞተ ሞቶ የተሰዋው የተማረከው ተማርኮ የአባ መረብ ልጆች ከተማዋን በቁጥጥር ስር አድርገው ውለዋል። በዚህ ግንባር ስድስት የሚሊሻ ምርኮኛም አስራ አምስት ቁስለኛም 8 ስምንት ሞት ሲሆን የተቀረው ተበትኗል። አንድ የቡድን መሳሪያ ኤምፍሮቲ እንዲሁም ስድስት የነብስ ወከፈ መሳሪያ በምርኮም ተገኝቷል። ሁለተኛው በደሃና ሰቆጣ በጣም አቅጣጫም ለሰቆጣ 17 ኪሎ ሜትር ርቀት ላይ የምትገኘው የቀውዝባ ከተማ ላይ በመግባት ከተማዋ ላይ ሰፍሮ የነበረውን የሚሊሻ ስብስብ ጠራርገው መስመሩን ተቆጣጥረው ውለዋል። የፋኖ ኃይሎች አሳምነው ግልገሎች፣ የሸጋው ጓሌም ግርፎች፣ የኃይሉ ከበደ ልጆች ዋግምራ ሰቆጣ የከተማዋን የፋሽስቱን ብልጽግና አገዛዝ በሁለት አቅጣጫም ሲያጨናንቁት ውለዋል። ዘመቻውን የመሩት ተናዳፊዎቹ የክፍለ ጦሩ አመራሮች ሲሆኑም ወታደራዊ ጥበብ የሞላበት ማጥቃት እየተደረገ በመሆኑም ከፋኖ ኃይሎች በኩል እስካሁን ምንም አይነት ጉዳት አለመድረሱንም አረጋግጠናል። ይህ በእንዲህ እንዳለ የሚሊሻና የፖሊስ አባላት የመብራት ትራንስፈርመሩን በጥይት ደብድበው አፈንድተውታል። አፋ ባሃ በወሎ ላስታ ሳምነው ኮርሰር የሚገኘው ኃይሉ ከበደ ክፍለ ጦር በትላንትናው ዕለት በዋግምራ ብሔረሰብ ዞን ሰቆጣ ዙሪያ ወረዳ በነበሩ የአገዛዙ ወታደሮች ላይ በሁለት አቅጣጫ ጥቃት ከፍቶ ከባድ ጉዳት ማድረሱን አሁን መንገራችን ይታወሳል። ከዚህ ጋር በተያዘ ከአምድ ወርቅ ከተማ በቅርብ ርቀት በምትገኘው ልዩ ስሟ ጭላ ተብላ በምትጠራው ከተማና ከሰቆጣ 35 ኪሎ ሜትር ርቀት ላይ በምትገኘው ሐሙሲት ተብላ በምትጠራው ከተማ በነበሩ የአገዛዙ ወታደሮች ላይ ነው የፋኑ አባላቱ ጥቃቱን የፈጸሙት። በዚህ ጥቃት ከባድ ኪሳራም ያስተናገዱት የአገዛዙ ወታደሮች የፋኑ አባላቱ ኦፕሬሽን ፈጽመው አካባቢውን ለቀው ሲወጡ የከተማውን የመብራት ትራንስፎርመር በጥይት ደብድበው እንዲፈነዳም አድርገውታል ሲሉም የአካባቢው ነዋሪዎች በአይናቸው ያዩትን ለሚዲያችን ተናግረዋል። የሚሊሻና የፖሊስ አባላቱ የከተማዋን መብራት ትራንስፎርመር በጥይት ደጋግመው በመምታት እንዲፈነዳም አድርገውታል ሲሉም ለሚዲያችን የገለጹት የአካባቢው ነዋሪ በአሁኑ ሰዓት በከተማዋ የመብራት አገልግሎት ሙሉ በሙሉ ተቋርጧል ሲሉም ተናግረዋል። የፖሊስና የሚሊሻ አባላቱ ድርጊቱን ፋኖን የፈጸመው በሚል ለከተማዋ ማህበረሰብ እየተናገሩ ሲሆን፣ ትራንስፎርመሩ ከሚሊሻ አባላት በተተኮሰ ጥይት ከጥቅም ውጪ ሲደረግ በቦታ የነበሩ ሰዎች ፋኖን ያፈነዳው በሚል ብቻ እንዲናገሩ ከባድ ማስጠንቀቂያም ተሰጥቷቸዋል ነው እየተባለው። ይህ በእንዲህ እንዳለ በሌላ ግንባር በእሁዲት ከተማ ወርቅ አባይ ብርጌድ በትላንትናው ዕለት ከጠዋቱ አራት ሰዓት እስከ ምሽቱ አንድ ሰዓት በአንደኛ ሻለቃና በሁለተኛው በአሳምነው ሻለቃ የጨበጣ ውጊያም አካሂደዋል። የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ የስርአቱ አገልጋይ የሆኑትን ሚሊሻዎች ስብሰባ ለማካሄድ ሲሞክሩ ተመክሮ ነበልባሏ አሳምነው ሻለቃ የአብይ አህመድ አገልጋዮችን ሙትና ቁስለኛም አድርጋቸዋለች። ሲሎም ፋኖ አደራጀው ተናግረዋል። ከዚህ በመቀጠልም አለርማ አካባቢም በሶስት አቅጣጫ የመጣውን የብልጽግና ኃይል ስቦ በመምታት አስር ሙትና አስራ አምስት ቁስለኛ በማድረግ የብልጽግና ኃይል ወደ መጣበት እግር ያውጭኝ ብሎም እንዲፈረጥጥ ተደርጓል ሲሉ የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም ሸዋ ድል ተቀዳጅቷል። ከግንቦት 15 እስከ 19 አማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ልዩ ቦታው ጭቃቆላ በሚባል ስፍራ የብልጽግናን ጦር ስቦ በማስገባት አጫውቶታል። በዚህ የአራት ቀን ውጊያ በርካታ የብልጽግና ጦር የተደመሰሰ ሲሆን በተለይም ዛሬ ከሌሊቱ 11 ሰዓት ጀምሮ በመድፍ የታገዘው ውጊያ የኦህዴድ ጦር አይቀጡ ቅጣት ተቀጥቶበታል። በሌላ ዜና በዚሁ የቡልጋ ምንጃር ቀጠና በኮርምሽ ጎርፍናም አካባቢው ላይ ከባለመፈጸሚ የሚሞክረው የኦህዴድ ጦር በኃይለ ማርያም ማሞ ብርጌድ ሻለቃም አንድ ተርቦች ተከቦ ተሸብሽቧል። ከብብ ያለው ብሎ ጥቃት ለመሰንዘር ሲሰናዳም ራሱ የኦህዴድ ብልጽግና ጦር ተከቦና ተደናብሮም እግሬ አውጪኝ ብሎም ፈርጥጧል። ይህ በእንዲህ እንዳለ በጎጃም በዘር ሁን 13 ጥቃት ተፈጸመ። የአፋ ባሃ በጎጃም ቀጠና ቀኝገ ኢትዮፕቴ ንጉስ ስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በትላንትና ሁለት ጠዋት 12 ሰዓት ደብረ ማርቆስ ከተማ አንደኛ የፖሊስ ጣቢያ ላይ ዘሪሁን 13 በመጠቀም የብልጽግና ኃይል ሲጠቀምበት የነበረውን ካምፕ ላይ ጉዳት ማድረስ ተችሏል ሲሉም የንጉሥ ተክለ ሃይማኖት ብርጌድ ህዝብ ግንኙነት ኃላፊም ፋኖ ባየ ሽፈራው ለሚዲያችን ገልጸዋል። በሌላ ሰበር ድል ዜና በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል አፋ በሀበ ጎንደር የብልጽግና ኃይልን እያሽ መደመደውና አይቅጡ ቅጣት እየቀጠውም ይገኛል። የአማራ ፋኖ ብሔራዊ ኃይል አፋ በሀበ ጎንደር ቀጠና በትላንትናው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ማስጀመሩም ይታወቃል። የአማራ ፋኖ የህልውና ትግል ከፍተኛ ድልም እየተቀናጀ ነው። በላቀ የአውደ ውጊያ የበላይነት በብልጽግና ኃይል ላይ የስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይም ይገኛል። የዘመቻው ዓላማ በታሪካዊቷ ቦታም ቋራ ምድር የአማራ ፋኖ ብሔራዊ ኃይል አፋበሃ ምስረታን በማስመልከትና የጥምር ስራን ለማስታወቅ የታቀደም ነው ተብሏል። በዚህ አውደ ውጊያ የተሳለፉት የጎንደር ቀጠናም አናብስቶች ከተለያዩ ክፍለ ጦርና ኮር አካላት ጋር ሆነው የብልጽግናን ኃይል እየወጉት ነው። እነዚህ የፋኑ ኃይሎች የተውጣጡትም ከደቡባዊ ጎንደር ቀጠና ከሜጀር ጀነራል ውባንታባት አንደኛ ኮር የተወጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር የበጋሻ ክፍለ ጦር አንድ ሻለቃ፣ ከታደሎ ብርሃኑ ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ከሁለተኛ ኮር ከቋራ አሜዴላ ከአድዋ ክፍለ ጦሮች ሁለት ሁለት ሻለ ሻለቃዎች ከዞበል ጃኖና ቴዎድሮስ ክፍለ ጦሮች አንዳንድ ሻለቃዎች የተወጣጡ መሆናቸውም ተነግረዋል። እነዚህ ሻለቃዎች በአንድ አህድ ሆነው የብልጽግናን ኃይል እየገረፉት ነው ሲሎም የፋኖ ኃይሎች አስታውቀዋል። እስካሁን በነበረው ከባድ ትንቅንቅም የፋኖ ኃይሎች የበላይነት የነገሰበትና የቋራ ቃል ኪዳን የበላይነትና የአንድነት ብርታት ተምሳሌት የነገሰበት ነው ተብሏል። በዚህ ትንቅንቅ በበዛበት የትግል አውደ ውጊያ ውስጥ የፋኖ ኃይል ባራ ወረዳን ሙሉ በሙሉ የተቆጣ ጠረ ሲሆን የብልጽግና ኃይል በሙሉ የተደመሰሰና የረገፈ እንደሆነም ለማወቅ ተችሏል። በሌላ ሰበር ዜናችን የእስክንድር ነጋ አፋ ድርጅት በራሱ ሰዎች የበይ ተመልካች እየተደረገ መሆኑ ምንጮች ገለጹ። እስክንድር ነጋ በመሰረተው አፋ ድርጅት ውስጥ ፈላጭ ቆራጮቹ ሌሎች መሆናቸው ነው የተነገረው። የዲያስፖራው ክንፍ ድርጅቱን እንደፈለገው እየዘወረው ነው ሲሉም ምንጮች ገልጸዋል። በተለይ ከሰሞኑ እስክንድር ነጋ በተወካዩ አምሳሉ አስናቀ በኩል ከአፋ በሃ አመራሮች ጋር ድርጅቱን ለመቀላቀል ከወንድሞቹ ጋር ንግግር መጀመሮም ያበሳጫቸው በውጭ የሚኖሩ የአፋ የውጭ ክንፎች እስክንድር ነጋን በአንድ የገበሬ ቤት ጠባቂ መድባችሁ የቆም እስረኛም አድርጉት ብለው ትዕዛዝ ማውረዳቸውም ተሰምተዋል። በዚህ ያላበቁት እነዚህ ፈላጭ ቆራጮች የእስክንድር ነጋን የሰብሳቢነት ቦታም ነጥቀውት የድርጅቱን መዋቅር እንደ አዲስ ሊያደራጁ መሆኑም ተሰምተዋል። በዚህም በአዲሱ እቅድ መሰረት የአፋህድ አደረጃጀት ይህን ቅርጽ ይኖረዋል። ሰብሳቢው ኮሎኔል ፈንተው መሀቤ ይሆናል። ደረጀ በላይ ምክትል ሰብሳቢም፣ እያሷ አባተ የፖለቲካ ዘር አቶ ጌታ አስራድ ወታደራዊ አዛዥ፣ አቶ እስክንድር ነጋ የዲያስፖራም የውጭ ግንኙነት፣ ገንዘብ ያዡ ደግሞም አቶ ማስረሻ ሰጤም ሆነው እንደሚመረጡ ነው የተነገረው። ህዝቡ ላይ ብዥታ እንዳይፈጠር በሚል ለእስክንድር ቦታም ይህንን ቦታ ሰጥተውታል። ከሰሞኑ እስክንድር ነጋ ከአማራ ፋኖ ብሔራዊ ኃይል ከአፋ ባሃ አመራሮች ከወንድሞቹ ጋር ንግግር መጀመሩ በተለይ ውጭ በሚኖሩ የድርጅቱ ፈላጭ ቆራጮች ከንፈር እንዳስነከሰበትም ተነግሯል። በመጨረሻ

የአማራ ፋኖ ብሔራዊ ኃይል አፋ ባሃ የምስራቅ አማራ ኮር ሁለት አህዶች ካላኮር ማና ዲቢና ወርቄም ባለሽርጦም ለወራት ያስለጠኗቸውን ፋኖች አስመረቁም። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መሪ ቃል በርካታ ቁጥር ያላቸው ምልምሎች ለወራት በማሰልጠን ወታደራዊና ፖለቲካዊ አቅማቸውን ከፍ በማድረግ በትላንትና ሁለት አስመርቀዋል። የአማራ ሕዝብ ቅዱሱ የህሉና ትግል ለደለማ ብቃት ሰራዊቱን በትጥቅና በሰው ኃይል አጠናክርም ተጠናክሮ የሚቀጥል ተግባራችን ነው ሲሉም የምስራቅ አማራ ኮር ሁለቱ ከፍተኛ አመራሮች ገልጸዋል። ከሰልጣኞቹ መካከል አንዱን አነጋግረናል፣ የሚለውን አድምጠን እንመለስ። ስሜ ወታደር ወይም ፋኖ ንጋቷ እንዳርግ ይባላል። እንግዲህ እኔ በዚህ ትግል ላይ ልቀላቀል አዴ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ካላኮር ማከፈጠር ነኝ። እንግዲህ እኔ ወደዚህ ትግል ልቀላቀል የቻልኩበት ምክንያት አንደኛ ምክንያት ያው እኔ ብዙ ቦታ ላይ አይቻለሁኝ። በመከላከያ ኖሬ ያለሁ ሁለት ዓመት ሙሉ ወያኔ እንደዚህ ያደረገች እንዳደረገች የአማራን እናት እንዳደረገች እንዳደረገች እንዳጠፋች እንደዚህ ጨፈጨፈች ሲባል እኔ የምኖረው በከሚሴ ዞን ነበር እና በዛ ስኖር በንግድ ምክንያት በንግድ ነበር የምኖረው። ለምን አገር ተደፈራለች ብዬ በመከላከያ ኃይል ተመዝግቤ ገብቼ ነበር። ግን ትግራይ ውስጥ ትግራይ በኤርትራ ገብተን ትግራይን ስንዋጋ ኖረን ወያኔ እንደዚህ ጁንታ ተሸነፈችና እጅ እንደሰጠች እንደታረቀች ወደ ወለጋ ወደ ኦሮሚያ ስንዞር ያየነው ታሪክ በጣም ብዙ ታሪክ ነው። እንደውም ከወያኔ ይልቅ ይሄ ስርዓት በጣም የበለጠ እና ወያኔ የሚሰራቸው ጥሩ አይደለም ነው እያልኩ ሳይሆን፣ ከወያኔ ይልቅ ደግሞ ይሄ ስርዓት እያታለለ ብዙዎችን የጨፈጨፈበት ምክንያት ነው ያለው። ብዙዎችን ማለት ነው ወለጋ፣ ለምሳሌ ምስራቅ ወለጋ ዞን ምስራቅ ወለጋ ዞን የሚኖሩ የምትኖሩ ቤተሰቦቻችን የሚኖሩ ያያችሁም ከዛም ተፈናቅላችሁ የመጣችሁ ታውቃላችሁ። እነ እነሁዲት እነ አዲስ ቅዳም ብዙ ብዙ ከተሞች ወደሙበት እኔ ባይኔ ያየሁት በውትድርና ነው። አጀ ከዛ ግን ያነን ስናይ የአማራ ትውልድ ብቻ ሳይሆን ደቡቡም ማንኛውም ብሔር እየከፋውና ለምን ንጹሃን ይጨፈጨፋል? እነዛ ሰዎች ያነ ሲጨፈጨፍባቸው እዛ አካባቢ የሚኖሩ ህዝቦች ያነ ሲጨፈጨፍባቸው ራሳቸውን ለማዳን ታጥቀውና ተደራጅተው ኦነግን ይከላከሉ ነበረ። ኦነግ ግን ሸኒን ግን ያስታጠቀው እሱ ነው በሚስጥር በ2011 ላይ ነው የሚባለው። እነዛ ሰዎች ራሳቸውን በሚከላከሉበት ሰዓት ኦነግ አቅም ሲያጣ ሽመልስ አብዲሳ አቅም ሲያጣ የመከላከያ ኃይሉ ገብቶ እዚ አካባቢ ያለውን አማራ እንዲጨፈጭፍ ሲታዘዝ የአማራ ልጅም ብቻ ሳይሆን ማንኛውም ደቡብም ሆነ ማንኛውም ብሄር ማንኛውም ብሄር ማለት ነው እየወጣ እየከፋው ለምን ንጹሀን እንጨፈጭፋለን እያለ የከዳበት ምክንያት ነው። እኛ እራሱ ስንወጣ አስራ ሰባት ነን ከአስራ ሰባቱ አንድ ስናይፐር አንድ ብሬን አስራ አምስት ክላሽ ይዘን ነው ይወጣል ስንወጣ እና ይህን መልእክት ማስተላልፈው እኔ ለህዝቤም መከላከያ ሰራዊት ውስጥ ላላችሁ ታፍናችሁ መከላከያ ሰራዊት ሲሆን አሸባሪ ዘራፊ፣ ጨፍጫፊ፣ ዘር ጨፍጫፊ ውስጥ በድርጅት ውስጥ ታፍናችሁ ያላችሁ ወንድሞቻችን እየመጣችሁ ወደኛ እንድትቀላቀሉ ነው ምለው ይህ ትግል የአማራ አንድነት የተፈጠረበት የመጀመሪያው ዙር አንድነታችንን ያሳመርንበት በዚህ ትግል እስከሆነ ድረስ አሁን እኔ ደግሞ ከዛ መጥቼ ወደዚህ ትግል እንድቀላቀሉኛለሁ። እኔ እንደናንተ መከላከያ ሰራዊት ሁኜ መኖር ወይም ወታደር ሁኜ መኖር ደስ ብሎኝ መከላከያ ነው ብዬ ትክክለኛ መከላከያ ነው ብዬ ገብቼ ነበር። ግን ትክክለኛ መከላከያ ነው ብዬ ገብቼ ያለ ስርዓቱ ሲያስጠላኝ፣ እኔ ብቻ ሳልሆን ማንኛውም ብሔር ስርዓቱ እያስጠላው ጥሎት የወጣ አጋጣሚ አለ። አሁንም እየታፈስክ ወጣት የሆንክ ደግሞ እየታፈስክ፣ በማንኛውም የአድማ ብተና፣ የባንዲያ ምርጣ ምሳ በሚባለው እየታፈስክ ያማታውቀው በረሃ ላይ ከምትወርቅ ከምትወርቅ ወደ ፋኖ ነው እየተቀላቀልክ አገርህን አድን። አማራ ክልል ስለሆነ ነው እንጂ ደቡብ ስንገባ ደቡብ በእልልታ ነው የሚቀበለን። ሶማሌም በእልልታ ነው፣ ኦሮሞም በእልልታ ይቀበለናል። ይህን ስርዓት የማይቀበል ኦሮሞ ሞልቷል። ስለዚህ እንደዚህ ነው፣ እኛ በዚህ መልኩ ነው የምንቀጥለው።